በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በእግዚአብሔር ልጅ የተመረጣችሁ ወደ አብ መንግሥት የፈለሳችሁ መንፈስ ቅዱስ ያተመን ያተማችሁ እግዚአብሔር በብርሃን ዓለም እንድንኖር ነጭ ልብስ እንድንኖር ከቅዱሳን ጋር እንድንኖር የጠራን የጠራችሁ ብሩካን እግዚአብሔር ልጆች ለምን ቆያችሁ? ሁሉን የሚችል አምላክ ጌታ እግዚአብሔር ለዘላለም የተወደደ የተመሰገነ ይሁን። እግዚአብሔር ዛሬ የአብርሃም ልጅ በይስሐቅ ሕይወት የሚናገረን ነገር አለ። ቃሉን የምታስተውሉ የምትሰሙ የምንሰማ ሰምተን በሕይወታችን የምንኖረው ለኑሯችን የሕይወት መመሪያ የምናደርገው መንፈስ ቅዱስ ያድርገን። እንግዲህ በኦሪት ዘፍጥረት መጽሐፍ ምዕራፍ ሀያ ስድስት ላይ ስለ አብርሃም ልጅ ስለ ይስሐቅ፣ ስለ አንዱ ልጁ ስለ ይስሐቅ፣ የተስፋው ወራሽ ስለነበረው ስለ ይስሐቅ የተጻፈ መዝገብ ነው። በዚህ ጽሑፍ ውስጥ ወይም በዚህ መጽሐፍ ቅዱስ ቃል ውስጥ የምንመለከተው ወደ ጌራራ ወይ በዘመኑ በዚህ በአሁኑ በዘመናዊው ዓለም ፍልስጤም ወደሚባሉ ሰዎች መሄዱን በተለያዩ በረሃብ ምክንያት ወደዛ ሀገር መሄዱንና በኋላ ተመልሶ እየሰፋ እየበዛ ሲመጣ የሚዘራው መቶ ጥፍ እያፈራ ሲመጣ ቀንተውበት ከሀገራችን ለቀህ ውጣልን ብለውት ነበር። እንግዲህ የእግዚአብሔር በረከት ለገሚሶቹ የምስጋና ምክንያት፣ ለገማሾች ደግሞ የቅናት ንዴት ምክንያት ሊሆን ይችላል። ያ የቅናት ግፊት ንጉሡ እንዳያናገረውና ወደ ተመልሶ ወደ ቤርሳቤ እንዲመለስ እንደጠየቀው ይናገር እና በመንገዱ አባቱ አብርሃም ያስቆፈራቸው በኋላ የተደፈኑትን በጌራሮች በጌራራ በፊልስጤም ሸለቆ ውስጥ የነበሩ የውሃ ጉድጓዶችን ማስቆፈር እንደጀመረ ይነግረናል እና አንደኛውን ጉድጓድ ሲያስቆፍር ውሃ እንደወጣ በኋላም እረኞች መጥተው ሀገራችን ውጡ፣ ከሀገራችን ብለው ያንን ውሃ እንደነጠቋቸው ይናገራል። ሁለተኛም ሲያስቆፍር እንደዚሁ ሁለተኛውም ሲመነጭ እንደቀሙት ይናገራል። ይገርማቸዋል። እግዚአብሔር ልጆች ስንቆፍር ውሃ ሊወጣ ይችላል። ስንሰራ እናተርፋለን፣ ስንማርጥ ውጤት እናመጣለን። ቦታችንን የሚፈልጉ ሰዎች ደግሞ ሊኖሩ ይችላሉ። እኛ ላይ የተለየ ጸጋ አለ፣ የተለየ ሞገስ አለ። የእግዚአብሔር መሆናችን ይታወቃል። ስለዚህ እኛን ወንበር የኛ ቦታ የሚፈልጉ ሰዎች አሉ እና አንዳንዴ ተገደንም ቦታችን ልለቅ እንችላለን። ነገር ግን የህይወት ፍጻሜ የዓለም መጨረሻ ግን አይደለም። ያ ሰዎች እነዛ ሊያደረጉን ይችላሉ። ከፍ ያለ ቦታ ስንይዝ ከነሱ እኩል ሊያደረጉን ይፈልጋሉ፣ ወይም እኛ ላይ ያለመቀመጥ ይፈልጋሉ። ከድሮ ዘመን ጀምሮ ይሄ የነበረ ነው። የዳዊት መንግስት ሲቀና ልጁ አቤሴሎም ነው የመት መቀኘውና መንግስቱን ገልብጦ ንጉስ ለመሆን ይሞከረው። ግን እሱ አልቀናለት። እግዚአብሔር የሰጠውን ማንም ሊወስድ አይችልም። የእግዚአብሔር ቀኝ ከተዘረጋች ማንም ሊያጥፋት አይችልም። ባራኪያችን እግዚአብሔር ከተናገረ ማንም ያንን ከእጃችን ሊወስድ አይችልም እግዚአብሔር ልጆች። ስለዚህ ይስሐቅ ሶስተኛ ጉድጓድ ሲቆፍር አሁንም አመነጨ። ከዛ በኋላ ግን እረኞቹ አልመጡም። ረሆቦት ብሎ ስም አወጣላት፣ እግዚአብሔር ረዳ። እስከዚያ ድረስ እግዚአብሔር ይረዳናል አለ። የሚገርማችሁ ይስሐቅ ውሃው ጉድጓድ ሲቀማ ክፉ ቃል ካፉ አላወጣም። የተጣላውብሽ ሁኔታውን ገለጸ እንጂ እሱና እግዚአብሔር ባለው ግንኙነት ውስጥ የውሃው ጉድጓድ መነጠቅ አላነሰም። እያንዳንዱን ጉዳይ ከእግዚአብሔር ጋር የሚያገናኙ ሰዎች አሉ። በተለይ ክፉውን ነገር የሚፈጠረውን ነገር ችግር የእግዚአብሔር የሚያደርጉ ሰዎች አሉ። የእግዚአብሔርን ፍቅር እየፈለጉ ግን እግዚአብሔርን በጠም መስመር ላይ ነው የሚፈልጉት። እንዲያደርገኛል እንዲያርገህኛል ይላሉ። የጌራራ እረኞች መጥተው ጉድጓዳቸውን ሲቀሟቸው ቀምተህኛል ይላሉ እግዚአብሔር፣ ደግሞ የሚቆፍሩትን ደግሞ ሲቀሟቸው አሁንም አላኖራከኝ ምናረኩ እግዚአብሔር ማለት ይጀምራሉ። ሰዎች ፈጽሞ ልክ አይደለም። ችግሩን ወደ አድራሻው መውሰድ ያስፈልጋል። የተላከልንን ፖስታ ወደኛ ነው ሰዎች የሚያመጡት። የሰው ፖስታ ከፍተን አናነብም። እግዚአብሔር የሰውን ፖስታ ከፍቶ እንዲያደግ ማስገደድ የለብንም። እንድንወደው ከፈለግን ጤነኛ አመለካከት አምላካችን ላይ እንወዳን ይገባል። የማይመለከተውን ጉዳይ በዚ መስጠት የለብንም። ሰው ከነካን የነካን ሰው ነው። ሁኔታ ከተበላሸ የተበላሸ ሁኔታ ነው እንጂ እግዚአብሔር እያንዳንዱን ነገር የሚያበላሽ የሚያፈርስ አድጋን መናስብ ሰዎች መስተካከል አለብን። ይሳቅ እንደዚህ አይደለም። ችግሮቹን ከራሱ ችግሮቹን ከአምላክ ጋር አላገናኙ። ችግሮቹ ከችግሮቹ ጋር ያገናኛቸው። የውሃው ጉድጓድ መነጠቅ ከፍልስጤን እረኞች ጋር ያገናኘው እንጂ ጊዜ ጋር አላገናኙ። እንደውም ለምስጋና እንዲነሳሳ ያደረገው ሶስተኛ ጉድጓድ ሲመነጭለት። የምታዩት አፉ ከንፈሩ ክፉ ስለማይናገር ነው። የምንቆፍረው የሚያመነጨው ከአፋችን ክፉ መውጣት ሲያቆም ነው ደግ ደግ ስናወራ ዝም ብለን ተስፋን ስናወራ ነው። ሰው ድስኪለን ድረስ ምንም በሌለበት ደመናም ሳይታይ ዝናብም ሳይታይ ውሃው ሸለቆን ይሞላል ስንል ነው የሚሞላው። ነገርገርማቸል እግዚአብሔር ላይ አምነን ዝም ብሎ ዘመናዊ ዓለም እንደሚለው ሳይሆን እግዚአብሔር ላይ አምነን አምላክ እግዚአብሔር ይሄን ያደርጋል በማለት ነው። የይስሐቅ ልብ በእግዚአብሔር ላይ እንደታመነ ያስታውቃል በአሰራሩ። ስለዚህ ሶስተኛውን ውሃ የሚቆፍረው ዝም ብሎ የሚሰራው ቢፈርስም ይሰራል ይፈርስም ይሰራል፣ አምላክ አለ ብሎ ነው። ተስፋ አልቆረጠም። በአንደኛው በሁለተኛውም ተስፋ አልቆረጠም። ሶስተኛውን ቆፈረ። ሶስተኛችሁን ቆፍሩ። ትዳር ሞክራችሁ ካልተሳካ፣ ነገር ሞክራችሁ ካልተሳካ ደግሞ ሞክሩ፣ ደግሞ አርጉ፣ ደግሞ አርጉ። እግዚአብሔርን አምናችሁ አድርጉ። አንድ ቀን በሩ ይከፈታል። ይሄን ማወቅ ያስፈልጋል። አንድ ቀን ረህቦት ብላችሁ የምትዘምሩበት ቀን ይመጣል እና እግዚአብሔር አሰፋልን ብሎ ለእግዚአብሔር ዘመረ ይስሐቅ ሶስተኛው ጉድጓድ ሲያመነጭ እና እግዚአብሔር ይስሐቅ ላይ በዚህ መንገድ እንከን አላየበት። እግዚአብሔር የሚገባውን ነው የሰጠው፣ ምስጋና ነው እሱ የሚገባውን፣ ምት ምርት አይገባውም። ስለዚህም ተገለጠለት ይላል እሱ። ነው በጣም የሚገርመ ነገር እግዚአብሔር ለይስሐቅ ተገለጠለት። ኦሪት ዘፍጥረት ምዕራፍ ሀያ ስድስት ቁጥር 18 ጀምሮ ያለውን ታሪክ ነው ያነበብኩ የተረኩላችሁ። ቁጥር 23 ላይ ዘፍጥረት 26፡23 ላይ እንግዲህ ውሃው ከመነጨ በኋላ ሶስተኛ ውሃ ሮሆቦት ብሎ ከዘመረ በኋላ እግዚአብሔርም ተገለጠለት ይላል። መቼ ነው የምትገለጥልኝ? መቼ ነው የምትረዳኝ? መቼ ነው የምታይኝ የምንል ሰዎች አለን። እግዚአብሔር ያያል፣ ግን እግዚአብሔር የሚጠራ እምነት ሊኖረን ይገባል። እግዚአብሔርን የሚጠራ አንደበት ሊሆን ይገባል። መንፈሳችን ልባችን በጣም ወሳይነታል። እየተማረርን እየተቆጣን፣ ቅድም እንዳለው በማይመለከቱ ጉዳይ እግዚአብሔርን እየከሰስን አጠገባችን ቁሞ ሊሰራ መፍቀድ የለብንም ሰው ይ ያደረግም እንኳን እግዚአብሔር ግን እግዚአብሔርን በሚገባው ልክ መመለክና መመስገን አለበት። አሁን የሚያበዛ ምላክ አለ ብሎ ሲል ሲያመሰግነው እግዚአብሔርን ተገለጥለት። ከዛ በኋላ እንዲህ አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ እኔ ከአንተ ጋር ነኝና እባርካለሁ ስለ ባራይ ስለ አብርሃም ዘርህንም አበዛለሁ አለ። ገርማችኋል? ከይስሐቅ የበለጠ አብርሃም በእምነት የበረታ ነው። ይሄ ይስሐቅ ቅልባለው ደግ አባት አለው፣ እድለኛ ነው። በሁለቱም የተከበበ ነው። ቤተሰቡ አባቱ እግዚአብሔር አምኖ የኖረ ሰው ነው። የእምነት ምስክር የሆነ ሰው ነው። የአባቱ በረከት ታያችሁ። ስለ አባት ባርካል። ይስሐቅ እኮ አሁን ቅድም ባልኳችሁ መንገድ ታማኝ ነበር፣ ግን የአብርሃም ታማኝነት ይበልጥ ነበር። ስለ አባት ባርካል። የቅዱሳን በረከት ይደርብን የምንለው ለዚህ ነው። እነሱ የተባረጉት በረከት የደረሰን የምንለው የእነሱ እምነት እኛ እውነት ለመናኝ ይስሐቅ በአባቱ በአብርሃም ከተባረከ እኛ በአባታችን በአዳኛችን በኢየሱስ ክርስቶስ የምንባረከው በረከት ምን ያህል ይሆን? ምክንያቱም ኢየሱስ ክርስቶስ ከአብርሃም ይበልጣል። የእኛ ጌታ ያመለክ ነው፣ ተሰቅሎ ሞቶ ያዳነ የተነሳው ጌታ ከይስሐቅ ከያዕቆብ ይበልጣል፣ ከአባቶቻችን ይበልጣል። እና አባቶች እንኳን በረከታቸው ልጆቻቸውን ከጠበቀ መድኃኒታችን እሳ ምን ያህል ምን ያህል የእሱ እሱን በማመናችን ምክንያት ምን ያህል እንደሚጠብቀን መረዳት መገንዘብ በዚህ አጋጣሚ ያስፈልጋል እና ስለ አባት ስለ አብርሃም ባርካለው ስለ ባሪያዬ ስለ አብርሃም እግዚአብሔር ሲገለጥ ይገርማችኋል። ስለ ውሃው ጉድጓድ አላዋላ ይገርማል። የጌራራረኞች አስቸገሩ አደል አላለ፣ ቀሙህ አደል የቆፈር ከሆነ አባትን ጉድጓድ ወሰዱበት አይደል አላለ። ተራ ነገር አልተናገርም። የሚያልፍ ነገር በማለፍ የሚሻሉ ነገሮች አሉ። አንዳንዴ ጨለማ በማለፍ ስለሚሻል ትናንት እኮ ጨልሞ ነበር። ለምን ጨለመ ብለን እኛ እንነጋገር። ሲነጋ ጨለማ ይሻላል። ችግር አንዳንድ ጊዜ እንደኛ ነው። ትልቅ ያ ትልቅ የምናደርገው ችግር ለእግዚአብሔር ምንም አይደለም። እያንዳንዱ ችግራችን እኛ የእኛ ልብ ሰንቆ እንደሚይዝ እግዚአብሔር ልብ ይዞ እንድናገኘው የምንፈልግ ሰዎች አለን። በፍጹም ስለ ችግራችንም ላያወራ ይችላል፣ ስለሚደርስብንም ነገር ላያወራ ይችላል። የሚገርማችሁ እመቤታችንን መልአኩ ቅዱስ ገብርኤል አብ ልኮት ነው የመጣው አንድም ችግር አላወራት። ደስ ይበልሽ እያለ ደስታ ደስተኛ የቱ ድንግል ግን ችግርን የማገኛት ነበረች። ችግርን የነገራት ሰውየው ነው። ሰውን የነገራት ስምዖን ነው። መልአኩ ግን የነገራት ደስታ ነው። እግዚአብሔር የሚያልፈውን ነገር አይናገርም። ከንቱ የሚጠሚ ለሕይወታችን በሕይወታችን ትልቅ የማይባል ነገር፣ እኛ ግን ሊያመን ይችላል። የምናልፍበት መንገድ ሆኖ ሊቸግረን ይችላል። ለሁን ለምሳሌ እረኞች ሲጣሉ ሲጋጩ የሚፈጠረው ስሜት ቀላል አይደለም፣ ግን ለእግዚአብሔር ምንም አይደለም። የሚሻለው ነው እግዚአብሔር የሚናገረው። እግዚአብሔር በታላቅነቱ ልክ፣ በግርማው ልክ፣ በኃይሉ ልክ ነው የሚያስበው የሚናገረው። እኛ እያንዳንዱ ጉዳይ ላይ እንዲናገር ስንፈልግ እንደሱ አያደርግም። እሱ በጣም ነው የሚገርም። እኛ የምናልፈው፣ እኛ የምንሰራው፣ እኛ የምንፈተንበት፣ እኛ የምንማርበት፣ የምንመከርበት መንገድ አለ። እሱ ለእግዚአብሔር ትንሽ ነው። አንድ መምህር ፈተና ሲሰራ ጥያቄ ሲያወጣ ለሱ ጥያቄ የሚመለስ ነው ለተፈታኞቹ ነው እንቅልፍ አሳጥቶ የሚያስጠና የሚያሳድራቸው። ተፈታኞቹ ያንን አጥንተው ሲመልሱ መምህሩ ካረመ በኋላ አልፈዋል ብሎ ያሰናብታቸዋል። እግዚአብሔር እንዲ ጥያቄዎቹ መልስ ስላለው ጥያቄዎቹ ያሳስቡት እና አንዳንዴ በእኛ ጥያቄ ልክ ስላልወረደ እግዚአብሔር እንዳይገርም የሚሻለውን ነው የሚናገረን። እንደው ይህን ችግር ብታሳልፈን ብለን እንዳለን ለምሳሌ፣ ዕዳ የባንክ ዕዳ ሊኖርብን ይችላልና ና ዕዳ አልከፈልንም ና ዕዳችን የጮህብን ይሆናል እጌታዬ ዕዳ ይዞብኛል ያልን እየጸለይን ነው። እግዚአብሔር በቃሉ በኩል ምን ብሎ ይናገረናል? ትውልድሽን እባርከዋለሁ ነው የሚለው። እኛ ስለ ባንክ ዕዳ ነው የምንጸልየው፣ እሱ ግን ትውልድሽን እባርከዋለሁ። ቀጥታ ጉዳያችንን ስለማይናገር አንዳንዴ ግራ ሊገባን ይችላል። ግን እሱ እንደዚህ ነው የሚናገረው። ለእኛ ችግር ለዚያ ችግር ሆኖ ያውቅም። የእኛ ተራራ እግዚአብሔር ተራራ ሆኖ ያውቅም። እግዚአብሔር ልጆች፣ ሁልጊዜ ይሄንን ማወቅ ያስፈልጋል። ድንቅ አምላክ ነው ያለን እና በኢስሐቅ እና በእግዚአብሔር መካከል ያለው አስገራሚውን ነገር ነው የተካፈልነው። ብዙ ልትማላችበት ተስፋ አድርጋለሁ። እግዚአብሔር ቸርነት የእናታችን ሚቤታችን ረቤት በረከት የመላት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት ላይክ ስለምታደርጉ እግዚአብሔር ማካቸው አሸናፊ በማርያም ነው ይሰላም Thank